ገብርዬ በወርቀ ዘቦ የነደደ የአንበሳ ቆዳ ልምድ ለብሶ አንፋሮ ደፍቶ ጣምራ ጦር ይዞ ወታደሩን እየመራ በቴዎድሮስ ፊት ሲያልፍ ናማስቴ አንዴ ገብርዬ አሉት። ቴዎድሮስ ነጠል ብሎ ወደ ቆሙበት ሄደ። በስንት መከራ ከጋፋት ከመጡት መድፎች ትልቁና ከፍተኛ ግምት ጥለውበት የነበረው ሴባስቶፖል ሁለት ጊዜ ከተተኮሰ በኋላ በሦስተኛው ፍርክስክስ ወጥቶ ወድቋል። የቀሩት አነስተኞቹ የሚተኩሱት አልሎ ከኢላማው ሳይደርስ ከወደዚህ እየቀረ በባዶ ሜዳ አቧራ ያስነሳል። የእንግሊዝ ጦር ታች አሮጌ ላይ ሆኖ የሚተኩሰው ግን የቴዎድሮስን ሰፈራ ያደባልቀዋል። ሬሳ በየቦታው ወድቋል። ቁስለኛ በያለበት። በሩቁ ከፍተኛ ጉዳት የሚያደርሰውን መሳሪያ ስላልቻሉት ከእንግሊዝ ጦር መሃል ገብቶ ለመዋጋት ገብርዬ ሰራዊቱን እየመራ ወደ አሮጌ መውረዱ ነበር። ክንዱን ይዘው ወደ ጎን ወሰዱትና አንጀት በሚበላ ሐዘኔታ ተመለከቱት። እንግዲህ መቼም የምንሆነው አይታወቅምና ልሰናበትህ ብዬ ነው። ለመሆኑ ታንጉት የደረሰችበትን ታውቃለህ? ሲሉ ድንገት ጠየቁት። ባልሆነ ጊዜ ያልሆነ ጥያቄ ስለቀረበለት ትከሻውን ነቅነቅ አድርጎ ምን አባቷ እንደማውቅላት በማለት መለሰ። ዘጌ መቃብር ቤት ነው ያለችለህ። በደህና ተተመለስክ፣ እኔም ባልኖር ሄዳ አምጣት ይበቃታል። ምን እንቆቅልሽ ነው የምትነግረኝ አባት? አጠቅ ምንም እንቆቅልሽ የለበትም። በቅጣት ነው ያጋዝኳት። ለምን አልነገርከኝም ብለህ አትቀየመኝም ሌላ ያልነገርኩ ነገር አለ። ጥፋቷ ከባድ ቢሆንም እኔም የበደልኳት መስሎ ቢሰማት ደግሞ አልፈርድባትም። ደሞ ምን በደልካት? አቀማጠልካት እንጂ፣ አለ ገብርዬ። ቴዎድሮስ ለጥቂት ጊዜ በትካዝ የተመስጠው ቆዩና እህቴ እኮ ናት አሉ በመጨረሻ። ምን? የገብርዬ አነጋገር ከጥያቄ ይልቅ የግራሜና የድንጋጤ አይነት ነበር። አዎ የእህቴ ልጅ እህቴ አባቴ ላደን ሲዘዋወሩ ወይኒ ላይ ከሌላ ሴት የወለዷት የእህቴ ልጅ ናት። ሰላም ጤና ስጥልን፣ እንዴት ናቸው የተከበራችሁ ተከታታዮቻችን? ይህ ነበር ሚዲያ ነው። በነበር ሚዲያ ለዛሬያችን ፋይዳ ያላቸው ታሪኮችን እንጨዋወታለን። ለዛሬም በጥበብ ነበር መሰናዷችን ታላቁን ጋዜጠኛና ደራሲ ብርሃኑ ዘሪሁን እናነሳለን። ብርሃኑ ዘሪሁን ሲነሳ ብዙዎች ላይ ድቅን የሚለው የታንጉት ሚስጥር መጽሐፍ ነው። ወጋየው ንጋቱ ክሽና አድርጎም ተርኮት ነበረ። የታንጉት ሚስጥር በአፄ ቴዎድሮስ ቀኝ እጅ በገብርዬና በታንጉት መካከል ስላለው የፍቅር ህይወት የሚያሳይ ታሪካዊ ልብወለድ ምርጥ የብርሃኑ ዘሪሁን መጽሐፍ ነው። በመግቢያችን ላይ ከመጽሐፉ ቀንጨብ አድርገን በማስደመጥ ነበር የጀመርነው።